መልአኩ ወደ ጀሀነም በሚያስገባው ሰፊ መንገድ እንግዶቹን እየተቀበለ ባለበት ወቅት ወደ ጀሀነም እየተነዱ ያሉትን ሰዎች እምሮች በማንበብ ብቻ ምን እያሰቡ እንደሆነ ያውቃል። ከነዚህም ጨካኝና ግፈኞች መካከል አንዱ ከነቢዩ ኢብራሂም አለይሂ ሰላም ጋር የከረረ ጠብ ፈጥሮ የነበረው የባቢሎን ንጉስ ነምሩድ ይገኝበታል። ንጉሱ ከኢብራሂም አለይሂ ሰላም ጋር የነበረውን ግንኙነት በሚገባ ያስታውሳል። ያንን በህይወቱ ላይ ልዩና ምናልባትም ወሳኝ የሆነ ጊዜ እንዴት ይረሳል? በዚያን ጊዜ የፈጸመው ድርቅና የተሞላበት ወንጀል ነው አሁን በመልአኮች ወደ ጀሀነም ከሚነዱት ግፈኞች አንዱ ያደረገው። እነዚህ ሰዎች በምድረ ዓለም ባሳለፉት ተጨቋኝ አገዛዛቸውና ቢጤ ባልተገኘለት ፈላጭ ቆራጭ የሆነ ግፈኝነታቸው ከፍተኛ ደረጃ ላይ እንደነበሩ ሁሉ ዛሬ በተመሳሳይ ሁኔታ ከፍተኛ የስቃይ ቦታ ወደ ሆነው ሰቀር ወደ ተባለ ጀሃነም በመጎተት ላይ ይገኛሉ። የኢብራሂሙ አምባ ገነን በጊዜው የተከሰተውን ሁኔታ ከመጀመሪያ ጀምሮ ያስታውሰዋል። ታሪኩ የሚጀምረው እርሱ በመላ ግዛቱ ውስጥ መለኮታዊ እንደሆነ ባወጀበትና ሁሉም ሰው እርሱን በግልጽ እንዲያመልክ ትእዛዝ ባወጣበት ጊዜ ነበር። በዚያው ሰሞን ታዲያ አንድ ኢብራሂም የሚባል ጎልማሳ ሰዎች አላህን እንዲያመልኩ ጥሪ ያደርጋል ሲባል ሰማ። ይህም ሰው አላህ ሱብሓነሁ ወተዓላ ብቸኛና ሉዓላዊ የሆነው አንዱ ፈጣሪ እርሱ ብቻ መሆኑን እያወጀ እንደሆነ ተነገረው። ይህ ነገር አዲስና እንግዳ የሆነ ሐሳብ እንደመሆኑ ስለ ጉዳዩ ማብራሪያ እንዲሰጡት ኢብራሂምን በቀጥታ አስጠራቸው። ኢብራሂምም በራስ መተማመን መንፈስ እንዲህ አለ የእኔ ጌታ ያ እርሱ ሕያው የሚያደርግና ሞትንም የሚያመጣ ነው። አምባገነኑም ይህን እንደሰማ በኩራት ስሜት እንደተወጠረ፣ እኔም ህይወትንና ሞትን ላመጣ እችላለሁ አለ። ምን አይነት ማሰብ የማይችልና ደደብ ነበር። አሁን ይህን ቂልነቱን ወደ ጀሃነም ሸለቆዎች እየወረደ ያሰላስላል። ሐቅን የያዙት ኢብራሂም ኮስተር እንዳሉ ኃይለኛውን የክርክር ዱላቸውን እንዲህ ሲሉ አሳረፉበት። በእርግጥ ጌታዬ አላህ ፀሐይን ከምስራቅ አውጥቶ በምዕራብ ያስገባታል። አንተ እንደምትለው አምላክ ከሆንክ ከምዕራብ በኩል አውጣት። ግብዙ ንጉሥ አሁን ሲያስበው ያኔ በአደባባይ ምን አይነት ከባድና በፍጹም ሊቋቋመው የማይችል በትር ነበር ያረፈበት። እርሱ ያቀረባቸው ማስረጃ ተብዬዎች ዋጋ ቢስና በቀላሉ የሚሰበሩ አይነት የሆኑ የነገር ልቅምቃሚዎች ነበሩ። ያም ቢሆን ካፈርኩ አይመልሰኝ አይነት ሆኖ በያዘው የድርቅና መከራከሪያው በመግፋት መለኮታዊነት እንደሚገባው በመግለጽ አጥብቆ ገፋበት። ኢብራሂም በቀላሉ ሐሰተኛነቱን በማጋለጥ እርቃኑን ቢያስቀሩትም ያደረበት ኩራትና የትዕቢት መንፈስ ፈጽሞ ሊለቀው ባለመቻሉ ሐቅንና አመክንያዊ አስተሳሰብን ወደ ጎን በማለት በስህተት ላይ በመዘውተሩ እነሆ መጨረሻው አሁን እየተንደረደረበት ያለው የሰቀር ሸለቆ ሊሆን ግድ ሆነ። ይህ ጉምቱ አምባገነን ከኢብራሂም ዓለይህ ሰላም ጋር ካደረገው ክርክር በኋላ የቆየው ለ20 ዓመታት ብቻ ሲሆን ከዚያ በኋላ ኃይለኛ ደዌ ተጠናውቶት ሥቃዩን ሲያበላው ከርሙ በመጨረሻም ወደ ሞት ሸኝቶታል። እዚያ 20 ዓመታት በሰቀር ከሚያሳልፋቸው ዘላለማዊ ዓመታት ጋር ሲነጻጸሩ እዚህ ግቡ የሚባሉ አይደሉም። አሁን ጸጸት ልቡን ያኝከው ጀምሯል። በህይወት ዘመኑ ምንኛ ጅላጅል ነበር። ከዚህ በኋላ የሆነውን ነገር እንዳልሆነ ለመመለስ አይቻል ነገር፣ ከእንግዲህ ሁለተኛ በምድረ ዓለም የመኖር እድል ስለማይገኝ ያን ማሰብ ፈጽሞ ራሱን ማሞኘት ካልሆነ በስተቀር ሌላ ሊሆን አይችልም። አልወሊድ ኢብኑ አልሙጊራ ከዚህ ቡድን መካከል የሚገኝ ሌላው የሰቀር እንግዳ ነው። በምድረ ዓለም ላይ ሳለ። ምን እንደተፈጸመ ለማሰላሰል እየሞከረ ነው። ስለ እርሱ ጉዳይ ቀደም ባለ ምዕራፍ በመጠኑ ተጠቅሷል። የቁረይሽ ሰዎች በተወሰኑ የቁርአን አንቀጾች ዙሪያ ውዝግብ አስነስተው እርሱ በሳልና አዋቂ በመሆኑ የራሱን ሐሳብ እንዲሰጣቸው ጠየቁት። ጥያቄው ግልጽና የማያሻማ ነበር። እነዚህ አንቀጾች የሰው ልጅ ቃላት ናቸው ወይንስ የኃያሉ አላህ ንግግሮች ተባለ። አልወሊድም ቁረይሾችን በከንቱ ሲደልላቸው እነዚህ አንቀጾች ፈጽሞ የአስማት ውጤቶች የሆኑ የሰው ንግግሮች እንደሆኑ ተናገረ። የእርሱ ንግግር በጊዜው የቁረይሾችን ስሜት አርክቷል፣ ባለመታደል እርሱን ደግሞ በቀጥታ ወደ ሰቀር የሚያስገባውን ትኬት እንዲቆርጥ ምክንያት ሆነበት። አሮን አሁን መንፈሱ በሁለት ተከፍሎበት እያወላወለ ነው። የዚህም ምክንያት በምድረ ዓለም እያለ የነበረውን ስፍር ቁጥር የሌለው ሀብት የት እንደሚገኝ ለመልአኩ አሁን መጠየቅ ወይንስ ሰቀር ውስጥ እስኪገባ ድረስ ጥያቄውን ማዘግየት ይኖርበት እንደሆነ መወሰን አቅቶት ነው። መልአኩ የቃሩንን አእምሮ ካነበበ በኋላ ወደ እርሱ ቀርቦ እንዲህ አለው፣ እንደተገነዘብኩት አሁን አንተ እያስጨነቀ ያለው ነገር ሀብትህ የት እንዳለ አለማወቅህ ነው። ብዙ አትጨነቅ፣ ከሀብትህ ቅንጣት አልጎደለም። ሁሉም በሰቀር ውስጥ የሚገኝ ሲሆን በአሁኑ ሰዓት በከፍተኛ ሁኔታ እየጋለና እየፋመ ነው። እንዲህ እንዲሆን የተፈለገውም በየቀኑ ያንተን ግንባር፣ ሆድና ጀርባ እየተጠበሰ ለማሰቃየት ተብሎ ነው። ገባ ቀሩን ትህትና ለማሳየት እየሞከረ እንዲህ አለ። በትክክል ሀሳቤን የተረዳህልኝ አልመሰለኝም። ሀብቴን ለራሴ ጉዳይ ፈልጌው እንዳይመስለህ፣ ከዚህ ይልቅ እኔ ያሰብኩት መላ ሀብቴን ለመላእክት ያለኝን አክብሮትና አድናቆት ይገልጽልኝ ዘንድ በስጦታ መልክ ለማበረከት ነው፣ ወይም ደግሞ የሆነ መልካም ነገር ለማድረግ ፈቃዴ መሆኑን ለማሳየት ነው አለ። መልአኩ ይህንን የቃሩንን ከንቱ ንግግር ከሰማ በኋላ እንዲህ አለ፣ ሰማህ ሆይ፣ እኔ ይህ የጀሃንም እሳት ከተፈጠረ ጀምሮ ስቄ አላውቅም። ያ ባይሆን ኖሮ አስቀድሜም ከአእምሮ እንዳነበብኩት በአሁኑ ንግግርህ ልቤ እስኪፈርስ በሳኩ ነበር። አንድ ነገር ልነግረህ እፈልጋለሁ። መላእክት ስጦታንም ሆነ ጉቦን ፈጽሞ አይቀበሉም። ይህ ሁኔታ የሚያሳየው አንድ ሀቅ አንተ አሁንም እየኖርክ ያለኸው ያለፈውን ዓለም አስተሳሰብ እንደያዘህ መሆኑ ነው። ያኔ በእርግጥ በገንዘብህ ያሻህን ነገር ስትገዛና የፈለግከውን ስትፈጽም ኖረሃል። ለማንኛውም ከእንግዲህ ለዚህ ፍሬከርሲክ ጉዳይ ብለን የምናጠፋው ጊዜ አይኖርም። አሁን ላንተና ለመሰሎችህ ስለ ዝነኛው ሰቀር አጠር ያለ ገለጻ መስጠት የሚያስፈልግበት ሰዓት ነው። በቁርአን የተጠቀሰው ታላቁ እሳት ወይም ሰቀር በውስጡ የሚገኝን ኃጢአተኛንም ሆነ ማንኛውንም ነገር ቆረጣጥሞ ከመብላት በስተቀር ምንም ነገር አያስቀርም። የዚህ አስፈሪ እሳት ዘበኞች በቁጥር 19 ናቸው። እነርሱም የሰቀር ጠባቂ ሲሆኑ ካዚን በሚል የወል ስም የሚጠሩ መላእክት ናቸው። የመካ አጋሪዎች ወይም ሙሽሪክ የሆኑ አረቦች ይህን የቁርአን አንቀጽ እንደሰሙ አባባሉን በማጣጣልና በማንኳሰስ መንፈስ የታጀበ ከፍተኛ ሳቅ ያሰሙ ሲሆን፣ በተለይም የመላእክቱ ቁጥር 19 ብቻ መሆን መዘባበቻ ርዕስ ወሬ ሆኗቸው ሰንብተዋል። ከእነርሱ አንዱ እንዲህ ሲል ተደምጧል። ዐሥራ ዘጠኝ መላእክት እነዚህን ለማሸነፍ ብዙ ጀግኖችና ጦረኞችን ማሰለፍ ምን ያስፈልጋል? እኛው በቂ ሆነን እንበቃቸው የለም? እንዲህ በመሠረቱ ይህ አባባል ግልብ ከሆነ የመሐይምነት እሳቦት የተወለደ እንደመሆኑ ብዙ ላያስደንቅ ይችላል። እዚህ ላይ ግን እነዚህ ልበደረቅና ኩፍስ የሆኑ ሙሽሪክ አረቦች የዚህን ታላቅ እሳት ልክ ቢያውቁና እንዲሁም መላእክቱ ከኃያሉ አላህ ስብሓንሁ ወተዓላ ቀጥታ የተሰጠ ኃይልና ችሎታ ያላቸው መሆኑን ቢረዱ ኑሮ ይህችን እንደ ዘበት የወረወሯትን ቃል ለመናገር ባልደፈሩ ነበር። መልአኩ ለቱቦዎቹ አምባ ገነኖች የሚያደርገውን ንግግር በማገባደድ እንዲህ አለ። ክቡራን፣ እስካሁን ባደረግኩላችሁ መጠነኛ ገለጻ ስለዚህ ዝነኛ ቦታ በቂ ግንዛቤ እንዳስጨበጣችሁ እገምታለሁ። አዎን፣ አሁን ደግሞ ግርዶሹ ይነሱና ታላቁን ሰቅር በዐይነ ስጋ ታዩታላችሁ። ግርዶሹ እንደተነሳ የእሳቱ ላንቃ በቁጭት እየተንጣጣ እነዚያን አካባቢር የነበሩ ጨካኞች አንድ በአንድ በወላፍኑ እየጠለፈ ያስገባቸው ጀመር። ያ አላህ! በዚህ አይነት አንድም ሰው ሳይቀር የታዘዙለትን ሁሉ አጋፍሮ በመዶል ሰቆር ዝንታለማዊ ተግባሩን ጀመረ። እስኪ አሁን ደግሞ በዓለመ ዱንያ የነበረውንና በጀሃነም ውስጥ ያለውን እሳት ለማነጻጸር እንሞክር። የመጀመሪያው ብዙም አጥፊ ያልሆነና ማንንም ቢሆን ሆነ ብሎ ለማቃጠል የማይፈልግ ሲሆን በውሃ ወይም በሌላ ንጥረ ነገር በቀላሉ ሊጠፋ ይችል ነበር። በሌላ በኩል በጀሃነም ያለው እሳት ግን በባህሪው ለየት ያለ ነው። በመጀመሪያው ደረጃ ይህ እሳት ለፈጣሪው ሙሉ በሙሉ ታማኝና ኃጢአተኞችን የማቃጠል ዕድል በማግኘቱ የሚደሰት እንዲሁም የሰጡትን ሁሉ ከመቆረጥ አጠም በስተቀር በቃኝ የሚል ነገር የማያውቅ ነው። አላህ ይጠብቀን። ከዚህም በተጨማሪ ከአላህ ቀጥተኛ ትዕዛዝ ካልመጣ በስተቀር ይህ እሳት አይጠፋም። እንግዲህ ከፍ ሲል በተብራራው መሰረት ዳር ላይ ቆመው የነበሩ የሰቀር ዕድምተኞች በሙሉ በአስፈሪው የእሳት ወላፈን እየተነጠቁ ገብተው በነፋሪቱ እየተጠበሱ ይገኛሉ፤ እንዲህ እየተባሉ የሰቀር እሳት ማለት ይህ ነው፣ አሳማሚ ቅታቱን ቅመሱ። እዚህ ላይ መለኮታዊው ፍትሕ መስፈኑን እናያለን። ይህን ለማለት የምንችለው በሰቀር ውስጥ ገብተው እየነፈሩ ያሉት ርኅራኄ አልባ የነበሩት ገዢዎች፣ ባለጸጋዎች ኃጢአተኞችና አጋሪዎች የሚያሰሙት ጩኸት አጠቃላዩን ምላተ ጀሃነም እንዳደበላለቀው ሁሉ እነርሱም በምድር ዓለም ሳሉ የበደሏቸውና በስቃይ ላይ የጣሏቸው ሰዎች ጩኸት እንዲሁም ምድሪቱን ይሞላት ስለነበር አሁን ሁኔታው የተካካሰ መሆኑ ግልጽ ስለሆነ ነው። እንግዲህ የጀሃነም እሳት ሌላው ለየት ያለ ባህሪ ደግሞ ሰለባውን ወይም በውስጥ ያለውን ሕያው የማድረግና ሞትንም የማያስከትል መሆኑ ነው። በህይወት እያለን የምናውቀው ተሞክሮ እንደሚያሳየን አንድ ሰው ቆዳው በእሳት ሲቃጠል ከፍተኛ ጉዳትና ስቃይ ደርሶበት እንደሚሞት ነው። ከሞት በኋላ ባለው ዓለም ያለው እሳት ግን እንደ ምድራዊው እሳት ልብ ውስጥ ገብቶ ቢያንገበግብም ለሞት አሳልፎ የሚሰጥ አለመሆኑ ነው። የኃይልና የንግስና ባለቤት የሆነው አላህ ሱብሓነሁ ወተዓላ እንዲህ ይላል ቆዳዎቻቸው ተቃጥለው ከሰል በሆኑ ቁጥር በሌላው አዲስ ቆዳ እንቀይራቸዋለን። ይህ የሚያሳየን በዛሬዋ የፍርድ ቀን ሞት የሚባለው ክስተት ሕልውናውን ያጣ በመሆኑ ማንኛውንም ቅጣት ላይ ያለም ይሁን በገነት የሚንፈላሰስ ሰው ዘላለማዊነትን የተጎናጸፈ መሆኑን ነው። በእሳት ላይ ያለ ሰው አይሞትም፣ ሕያውም አይሆንም የተባለው እንዳይሞት ሞት የሚባል ነገር አይኖርም፣ ሕያው ነው እንዳይባል ደግሞ